አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና ተመልካቾች፣ እንዴት ናችሁ? የሀገሬ ልጆች ዛሬ የምሰ መጅቡስ ልሰራ ነው ያዘጋጀሁት። ለመጅቡስ የሚያስፈልጉት ነገሮች እዚህ ጋ ያው በሰለ ሽንኩርት አለ፣ ቲማቲም እዚ ጋ ደግሞ ትጓራ እና ቃሪያ አለ። እዝጋ ነጭ ሽንኩርት፣ ዘንጅብን እና ከርበታ ይሉታል ይንቀጣል። ዋነኛውና ዋነኛው ደግሞ እዚጋ ዶሮ አለ፣ ታጥቦ ተዘጋጅቷል። ራ ል ያለሁ አሁን የማስገባው ዘይት አድርጌ ያለሁ ቀላት ካለኝ ቶቶቶ አሁን እየደረሰ ነው። የመቅላት ለመቅላት እየደረሰ ነው። እንደዚህ ባለ ሰዓት ደግሞ ቅመሞችን

አሰላሙ አለይኩም ወረህማቱላሂ ወበረካቱ ውድና ተመልካቾቼ፣ እንዴት ናችሁ? ውድ ሀገሬ ልጆች ዛሬ መጅቡስ ልሰራ ነው። ያዘጋጀምት ለመጅቡስ የሚያስፈልጉት ነገሮች እዚጋ እዚጋ ደሞ ክባራና ቃሪያ አለኝ። እዝጋ ነጭ ሽንኩርት፣ ዝንጅብኝ እና ከርበታ ይሉታል ልንቅጣል። ዋነኛውና ዋነኛው ደግሞ ዝጋ ዶሮ አለ፣ ታጥቦ ተዘጋጅቷል። አሁን የማስገባው ዘይት አርጊያለሁ። ከላስከሚ ቀላሚ ውዶቼ እንደዚህ እየፈላ ነው። ከዛ ጨው ኛጨው አደረግበታለሁ። ይበቃኛል። አሁን ይበስልኛል። መጨረሻው ምን እንደደረሰ ደግሞ አሳያቸዋል።

ውዶቼ በስተመጨረሻ ሮዜ ይህን ይመስላል። በጣም የሚያምር ሮዝ ሆኗል። በጣም የሚያምር ሆኗል። እንደዚህ በዚህ መልኩ አልቋል። የዛሬው ሻላ በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ባይ ባይ። በጣም የሚያምር መጭ ሆኗል።